እንደዚህ ብላችሁ ደክማችሁ የምትሰጡት አይሰጣችሁም ስራ ነው። በዛ ላይ ግሮሮሽን ያምሻል፣ ልብሽን ይደክምሻል። ምግብ መብላት አለብሽ

ስፒድ አልመጣ ማቋርጭ እኔ ምን አውቃለሁ እንዴት እንደሚቋረጥ ማቋርጭ። ልሻለሁ እኮ ሽወትሽን አቋርጭ፣ ጌምሽን አቋርጭ። የመጨረሻ ነው። አቋረጥ ነው ስፍር ስለሌለ ገና ነው። አንድ ለዜሮ ነን። አንድ ለዜሮ ነን።

ሁለት ዓመት ሀያ ዓመት ጠብቆ ታሳ የሚያደርገው ዶክተር አለኝ። የት ፖለቲካ ሞኒካ ብርሃኑ ጁላን ተወደዋለሁ። ውሸቷ ነው ይልሻል። ማነው? ሞኒካ ብርሃኑ ጁላን ተወደዋለሁ። ውሸቷ ነው ማነው? ብርሃኑ ጁላ ምርኮኛው ነው። ምርኮኛው የኤርትራ ተማርኮ ነበር።

አሁን ተቀጭ። አሁን አሁን የንባ ምልክት መጣች። አሁን ለመጀመሪያ ጊዜ የንባ ምልክት መጣች። አሁን ተቀጭሽ። ምን ዋይ! ሁሉ የቀጠሁህ የሸነፍኩህ፣ በቃ አንቺ የለብሽም ቅጣትን።

እሺ፣ እሺ። አንደኛ ቅጣት ጊፍት ሲሰጥሽ ትገለበጫለሽ አይደል? አስር ጊዜ ትገለበጫለሽ። ሁለተኛ ዘፈን ከፍትልሽ ያለው የፋሲል አዲሱን ዘፈን አምስት ደቂቃ ትጨፍሪያለሽ። በቃ ሁለት አለቀ። በቃ የፋሲል ክፈትል፣ ጀምር